በሰመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የህዳር 13 ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 13 በዚህች ቀን የአዕላፍ መላእክትን የባላቸውን መታሰቢያ እናደርግ ዘንድ የቤተክርስቲያን መምህር አናዘዙን። እሊህም ሥጋ የሌላቸው ረቂቃን የሆኑ ለዓለም ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ፣ በሰማይ ያለው ነፋሳት በደመና ውስጥ አወጡኝ፣ በእሳትም ላንቃ ወደ ታነጸ ቤት አደረሱኝ። በዚያም አዕላፍ መላእክትን አየሁ፣ እነርሱም በእሳት ላቦት ላይ የቆሙ ልብሳቸውም እንደ በረዶ ነጭ ነው አለ። ያዕቆብም እንዲህ አለ፣ ከምድር እስከ ሰማይ የምትደርስ መሰላልን አየሁ፣ የእግዚአብሔር መላእክት በውስጧ ይወጡ ይወርዱ ነበር። ሁለተኛም ከሶሪያ መመለሻው በሆነ ጊዜ የመላእክት ሰራዊትን አየሁ አለ። ሙሴም እንዲህ አለ፣ እግዚአብሔር አሕዛብን በቦታ እንደለያቸው፣ የአዳምን ልጆች እንደ በተናቸው፣ እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደ ወሰናቸው። ሁለተኛም እግዚአብሔር ከሲና ተራራ ወጥቶ በሴር ታየኝ፣ ደቂቃን መላእክትም ከእነርሱ ጋር ነበሩ አለ። ዳዊትም እንዲህ አለ መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎች የብዙ ብዙ ሺ ናቸው አለ። ኤልሳም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁ አየ። ዳንኤልም እንዲህ አለ፣ ዙፋኖቹ እስኪዘረጉለት ድረስ ደርሶ አየሁ ብሎ የመዋዕል እግዚአብሔር በላያቸው ተቀመጠ። ልብሱም እንደ በረዶ ነጭ ነው። የራሱም ጠጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው። ሰረገላውም የሚንቦጎቦቅ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ ብዙ የሆኑ መላእክትም ያገለግሉታል። የእልፍ እልፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ፣ ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ እግዚአብሔርም ሊያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ሰላም ለሰው ልጅ በጎ ፈቃድ እያሉ። ማቴዎስም እነሆ መላእክትም ሊያገለግሉ መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነት በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ፣ እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔርን መላእክት ወደ ሰው ሲወርዱና ሲወጡ ታያላችሁ አላቸው የሚል ነው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ አዕላፍ የሆኑ ቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ፦ መላእክት አጋእዝት፣ ስልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል ሱራፌል ብለው ተናገሩ። በእግዚአብሔር ምስጋና ይሁን። እኛንም በሊ በቅዱሳን መላእክቶቹ አማላጅነት ይማረን፣ በረከታቸውም ከእኛ ጋር ተኑር ለዘላለሙ አሜን። በዚች ቀን አስራ ሶስት ወንበዴዎች ስለ እርሱ በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስከናፍር አረፈ። ይህም አስከናፍር ከሮሜ መኳንንት አንዱ ነው። እርሱም ለድሆችና ለምስኪኖች ምጽዋትን የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ አሥራ ሦስት ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍር ዜና በሰሙ ጊዜ ወደ እርሱ ሄደው በተንኮ ሊገድሉት ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህም በኋላ የምንኩስና ልብስ ለብሰው ከደጁ ቆሙ። ባያቸው ጊዜ አስራ ሁለቱ ሐዋርያት እንደሆኑ፣ አንዱ ግን ጌታ እንደሆነ አሰበ። ሰገደላቸውም፣ ወደ ቤቱ አስገብቶ ማዕድ አቀረበላቸው። እግራቸውንም አጠበ። ሰላሳ አምስት ዓመት ሽባ ሆኖ በኖረ ልጁ ላይ ያንን እግራቸውን ያጠበበት ውኃ ረጨ። ወዲያውንም ልጁ ዳነ። እነዚያ ሽፍቶችም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱም አስከናፍር ግን አባቶቼ ሆይ፣ ጌታ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝ እሰግድለት ዘንድ አላቸው። የአገርም ሰዎች ሁሉ የመኮንን ልጅ እንደ ዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው፣ የእግዚአብሔር ቅዱሳኖቹ ሆይ፣ ባርኩን፣ በሽተኞቻችንም አድኑልን አሏቸው። ከዚህም በኋላ እሊያ ወንበዴዎች ሾተሎቻቸውን አውጥተው ልንገድል በወደድንበት እኛን ይገድሉን ዘንድ እሊን ሾተሎች ውሰድ አሉት እግዚአብሔር በአንተ ጽድቅ የራራልን ባይሆን ባጠፋን ነበር ይህንንም ካሉት በኋላ ተሰናበቱት ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው 25 ቀን ያህል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ ያንንም ምስር ከአሸዋ ውስጥ በተኑት ፀሐይም በሚገባ ጊዜ ከአሸዋ ውስጥ ሶስት ሶስት ምስር ፈልገው ይቀምሳሉ እንደዚህም ሰላሳ ዓመት ኖሩ ከዚህም በኋላ ከአዲ መኮንን በመጣ ጊዜ እርሱ ወዳለበት ሄደው በጌታችን ታመኑ። እርሱም ገደላቸውና የሰማዕትነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በአስከናፍርና በህሊ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የአገር ንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልበ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የህንጽና አገር መኮንን ለሰዎች የቀናች ሃይማኖትን ባስተማሩ በጌታችን በኢየሱስ ክርስቶስ ስም ስላመነ ይዞ ጽኑ ስቃይን ብዙ ዘመናት አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበር። ከእርሱም ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከእርሳቸውም በወህኒ ቤት ጥቂቶች እስኪቀሩ ድረስ ያ ከሃዲ መኮንን ብዙዎቹን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህም በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። በዚያንም ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቶቹ በአገሮች ሁሉ ላይ ደረሰች። ይህም ቅዱስ አባት ጢሞቴዎስ ከእስር ቤት በወጣ ጊዜ በአገረ ስብከቱ ያሉትን መነኮሳትና ካህናቱን ሁሉ ሰበሰባቸው። ስለዚያም ስላሰቃየው መኮንን ነፍስ ደህንነትም እግዚአብሔር እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን አደረገ። እንዲህም ብሎ ጸለየለት፣ አቤቱ ይህን መኮንን ማረው፣ እርሱ ለእኔ ታላላቆቹን የሆኑ በጎ ነገሮች አድርጎልኛልና ወደ አንተም ለመድረሴ ምክንያት ሆኖኛልና። አቤቱ እንዲህ ባንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት አለ። የዚህም አባት ልብ ከቂም ከበቀል የነፃ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ። እንዲህም አለ፣ እኔ ግን ጽኑ ሥቃይን ስላሰቃየውት እንደሚረግመኝ አስብ ነበር። አሁን እርሱ ግን ስለ እኔ ምሕረትን ይለምናል። የሊ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማዊ የሆነ ምስጢር አለ አለ። ከዚህም በኋላ መኮንኑ ልኮ ይህንን አባ ጢሞቴዎስን አስመጣውና ስለ ክርስትናው ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታት አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከመቤታችን ከቅድስት ድንግል ማርያም የእግዚአብሔር ልጅ ሰው ስለ መሆኑ ትንቢታቸው እንደተፈጸመ፣ ስለ እኛ መከራ ተቀብሎ ተሰቅሎ ስለ መሞቱ፣ ስለ ትንሣኤውና ስለ እርገቱ፣ ዳግመኛም ለፍርድ ስለ መምጣቱ አስረዳው። መኮንኑም በክብር ባለቤት በጌታችን በኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትናን ጥምቀት ተጠመቀ። ሹመቱንም ትቶ መነኮሰ፣ በገድልም ተጠመደ። ከዚህም አባት ከጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረው ዘመኑን ምዕመናኖቹን እያስተማረ በቀናች ሃይማኖት እያጸናቸው ኑር፣ በሰላም በፍቅር በአንድነት አረፈ። ለእግዚአብሔር ምስጋና ይሁን። የዚህ አባት በረከት ከእኛ ጋር ተኑር ለዘላለሙ፣ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት ስልሳ አራተኛ የሆነ የእስክንድሪያ ሊቀ ጳጳስ ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድሪያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾሞ እርሱ በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም የዋ ቅን የሆነ በዕድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፊላታዎስ ባረፈ ጊዜ በዚህ ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚች ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳለ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋር ከንጉሡ የተቀበላቸው ጭፍሮች እንዳሉት ሰሙ። ኤጲስቆጶሳቱም የአባቶቻችንን የሐዋርያትን ስርዓት በመተላለፍ መማለጃ በመስጠት ስለሚደረገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩ የሚማልዱ ሆኑ። እነርሱም እግዚአብሔርን እየለመኑ ሳለ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተመላ እንስራ በእጁ ይዞ ነበር። እግሩንም አድጦት ከመሰላሉ ጫፍ እስከ ታች ወደቀ። እንስራውንም እንደያዘ ፈጥኖ ተነሳ። እንስራውም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህንን ምልክት ባዩ ጊዜ እጅግ አደነቁ። የአገሩንም ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው፣ ይህን አባት ዘካርያስ በእስክንድሪያ አገር ሊቀጵጵስና ሾሙት። ከዚህም በኋላ ብዙ መከራና ሐዘን በላዩ ከግብፅ ንጉሥ አልሃክም ዘንድ ደረሰበት። ይህም ገዢ ማለት ነው። በዚያ ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ የኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጄ ሆይ ታገስ፣ አባቶቻችን ሐዋርያትም ያዘዙትን ስርዓት አትተላለፍ፣ ግን ወደ ገዳም ተመልሰ ስለ ነፍስ ድህነት ተጋደል እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያመነኩስ የተቆጣ በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሄዶ በሐሰት ነገር አባት ዘካርያስን ወነጀለው። ንጉሡም የከበረ አባት ዘካርያስን ይዞ አሰረው። ከዚህም በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉስም የአንበሶቹን ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶቹ አስራባቸውና ሊቀ ጳጳሳቱን የላም ደም ቀብቶ በድጋሜ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሱም አደነቀ። ከአንበሶቹ መካከል እንዲያወጡ ታዘዘ። ከዚህ በኋላም ሶስት ወር አሰረው። ሁልጊዜም እንዲህ የሚለው ሆነ፣ የክርስቲያን ሃይማኖትን ትተ ወደ እኛ ሃይማኖት ካልገባ፣ አለበለዚያ እኔ አሰቃይቼ በሰይፍ እገድልሃለሁ። ዳግመኛም ለአንበሶች እሰጥሃለሁ፣ ወይም ከእሳት ተጨምረሃለሁ። የከበረ አባት ዘካርያስ ግን በሃይማኖቱ በመጽናት ምንም ምን አልፈራም። ሁለተኛም ብዙ ጊዜ ቃል ኪዳኖችን ገባለት፣ እንዲህም አለው ትእዛዜን ተቀብለህ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጥሃለሁ በሁሉ መሳፍንትም ላይ መስፍን አድርጌ ሾመሃለሁ። ቅዱስ አባት ዘካርያስም በዓለም ያለ መንግስትን ሁሉ ብትሰጠኝ የቀናች ሃይማኖቴን አልተውም ብሎ መለሰለት። ከዚህም በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሱንም ስለ መፍራት ከእርሱ ጋር የሄዱ ብዙ ኤጲስ ቆጶሳት ነበሩ። በሚገዛቸው አገሮች ሁሉ ያሉትን አብያተ ክርስቲያናት ሁሉንም እንዲያፈርሷቸው ንጉሱ አዞ ነበርና ታላቅ ስቃይንም አሰቃየ። ብዙዎችንም ክርስቲያኖች ከሃይማኖታቸው አስወጣቸው። የክርስቲያንም ወገኖች በዚያ መከራ ውስጥ ዘጠኝ ዓመት ኖሩ። ከዘጠኝ ዓመትም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ። ቁጣውንም መለሰ። መከራውንም ሁሉ ከላያቸው አስወገደ። ንጉሱን በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ ከእነርሱም የወሰዱትን ገንዘባቸው ሁሉ የምድራቸውንም ጉልት እንዲመልሱላቸው ንጉሡ አዘዘ። ከዚህም በኋላ ሁሉም አብያተ ክርስቲያናት ተሰሩ፣ ከፊተኛው እጅግ የተሻሻሉ ሆነው ዳግመኛ ታደሱ። ይህም አባት ዘካርያስ ብዙዎች አብያተ ክርስቲያናት እንሰራ ክርስቲያኖችንም በቤተ ክርስቲያናቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወሎቻቸውን እንዲደውሉ ንጉሡ አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ፣ የቤተ ክርስቲያን ሕግ ሁሉ የቀና ሆኗልና። ይህም አባት አብያተ ክርስቲያናትን እየሰራ የሚያሻቸውንም እያሰበ 12 ዓመት ኖረ። በአንዲት እለትም በስጋው ለምጽ ያለበት ስሙ መርቆሬዎስ የሚባል ኤጲስቆጶስ ወደ እርሱ መጣ አባ ዘካርያስን በትህትና በቅን ልቦና እንዲህ አለው፣ ወንድሜ አባ መርቆሪዎስ ሆይ፣ ባንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎቴ ረዳሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታድላ ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይህ እያለ ክህነትህ አይገባህም መጽሐፍ ርኩስ ነው ብሏልና አለው። ኤጲስቆጶሱ አባ መርቆሪዎስም አለቀሰናም አባቴ በጸሎት እርዳኝ አለው። ከዚህም በኋላ ከእርሱ ዘንድ ወጥቶ ሄደ። በአገረ ስብከቱ ወዳለች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ገባ። ከዚያም ደዌት አነጻው ዘንድ ወደ እርሷ በመጸለይና በመማለድ እያለቀሰ በእመቤታችን ማርያም ስዕል ፊት ቆሞ ከሰኞ ጠዋት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በረቡዕ ዕለትም በዘጠኝ ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያምን ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፉም ውስጥ ሳለ የስዕሊቱ እጅ ስጋውን ሲዳስ ሳየ። በዚያ ጊዜም ነክቶ በስጋው ከለምጹ ነጽቶ አገኘው። ታላቅም ደስታ አደረገ። ቤታችን ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረድውም ሲመጣ፣ ና ልጄ ሆይ ስጋይን እይ፣ እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚያችን ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚ ሰንበት ኖረ። ከዚህም በኋላ ተነስቶ ወደ ሊቀ ጳጳስ ወደ አባ ዘካርያስ ሄደ። በዕለተ እሁድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን ሁሉ አስረዳው። እንዲህም አለው ይህ ሁሉ የተደረገልኝ በከበረች በጸሎትህ ነው አለው። የከበረ አባት ዘካርያስም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቦናህን ተመልክቶ ልመናህንና እንባህን ተቀብሎ ከደዊ አነጻ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰ ሥጋውን ደሙን ልታቀብልን ይገባሃል አለው። ያን ጊዜም መሥዋዕትን ሰርቶ ቀድሶ ስጋውን ደሙን አቀበላቸው። በቤተ ክርስቲያን ያሉትም ሁሉ ከእርሱ ቡራክ የተቀበሉ ስለዚህችም ምልክት አደነቁ ድንቆችንም ታምራት የሚያደርግ እግዚአብሔርንም አመሰገኑ ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት በፊቱም አለቀሰ እግሮቹንም እየሳመ እንዲያለው አባቴ ሆይ ራራልኝ እኔ ተሳስቼ በኃጢአት ወድቅ ያለሁና ወዲያውኑም ሥጋዬ ሁሉ ለምጽ ሆነ አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻልሃልና አለው አዎን አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። በዚያም ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው ፊቱን ወደ ምስራቅ መልሶ በመቆም በቀን በሌሊት ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ አደረገው። አባ ዘካርያስም ከሦስት ቀን በኋላ ጥቂት እንጀራ በሚዛን መዝኖ ጥቂቷም ሰጠው። ሦስት ሱባኤዎች እንዲህ አድርጎ ሥጋውን ጎበኘ። ለህምፃሙንም አገኘው። በወር መጨረሻ ጎበኘው። ለምጹንም አገኘው። በወር መጨረሻም ጎበኘው፣ ለምጹን በስጋው ላይ አገኘ። ልጄ ሆይ በርታ፣ አትፍራ አለው። አርባ ቀኖችም ከተፈጸሙ በኋላ ጎበኘው፣ ስጋውም ከለምጹ ነስቶ አገኘው። ዘይትንም ቀባው። ልጄ ሆይ እነሆ ድነሃል፣ ነፍስህን ጠብቅ። ከእንግዲህም ዳግመኛ ወደ ኃጢአት ሥራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤት ግባ አለው። እርሱም የተመሰገነ እግዚአብሔርን አመሰገነው። እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔር በዚች አባት እጆች ድንቆች ታምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማዕታት ዘመን በ760 ነው። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።